ላጣ ለቸገረው ሆዷ የሚባባ አባብላ የምታብስ የሚስኪንን እንባ ባለደግ ልቧ ቆንጆዋ ሀቢባ የእሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለታ ቢስ ክፉ ቃላት አሰጋግተን ትንሽ እንበላት። ከላይ ከፈጣሪ እንቁልብ ያደላት በምትሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሁና እየቀረበች ለብዙዎች ችግር ሰርክ የምትፈጥር ይህ ምክንያት ድንቅ ሴት ናት። እሷ ሁሉ የሚወዳት ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አጉራሽ የወደቀን በተለይ በተለይ በተለይ በተለይ ለማዳም ቅመም በተለይ በተለይ ለነ ማዳም ቅመም በቁስላቸው ቁስላ አብራ በመታመም ፍቱን መድኃኒት ናት፣ ዶክተር ናት ወጌሻ። ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ። ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴም አይ እንቅፋት፣ የህይወት እንቅፋት ትካዜና ሐዘን ከዙሪያ ሽርቆ፣ በደስታ በድሎት ሳሎን ጓዳሽ ድምቆ፣ ሁሉ እንደወደደሽ ከነ ክብረሽ ኖረሽ በወግ በማዕረግ ልጆችን ድረሽ። በእድሜ ላይ እድሜ በስኬት ላይ ስኬት ይደራረብልሽ፣ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ፣ ጣፋጭ ፍሬ ንታ አለ አሳይታናለች። በተግባር ሀቢባ በጣም እናመሰግናለን። ቤተሰቦች በጣም የሚያኮሩት ጊፍቱ እስካሁን አልተቋረጠም። በመጀመሪያ ስለ ጻፍ ከዋንተን እጅግ በጣም አድርጌ አመሰግናለሁ። ቀጥሎ ደግሞ ግጥሙን የጋብዘኝን ሰው ማንነቱ እንዲጠቀስ ባይፈልግም እጅግ በጣም አድርጌ አመሰግናለሁ። አደራ ተብዬ አለውኝ በጣም አመሳ ብቻ፣ ግን እሱ የሚፈልገው ሪከርድ መስበሩን ስለሆነ የሚፈልገው ሶስት መቶ ሰው ቢፖስትልሽ በጣም አሪፍ ነው። ሰላም ጤና ይስጠለን፣ ውድና የተከበራችሁ ይሰናላችን ቤተሰቦች እንኳን ሰላም መጣችሁ። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ የሀቢባ ቤት የትናንትና ምሽት የሌሊት ምሽት የተገጠመላት ግጥም ይህን ይመስል ነበር። በወንድማችን ሰው ግጠምላት ተብሎ ተልኮ እንደዚህ ሲገጥምላት ነበር። እውነት ለመናገር እኛ ሀበሻዎች ሰውን ከመርዳት ይልቅ ሰው ሲጎዳ ማየት በጣም ያስደስተናል ማለት ነው። እውነት እኔ ብዙን ጊዜ የተቆረጠ ከስንት አንዳንዴ ነው ወደ ቲክቶክ ስገባ የማየው እና ሀቢባ ማለት በጣም የህዝብ ድምጽ ናት። በተለይ በስደቱ ዓለም ሆነው ለምንኖር ሰዎች ስንቶችን ስንቶችን ከባሏ ከባሏ ላይ ባሏ እየማገጠባት ሚስቲቱ በስደት ዓለም እየለፋች እሷ በሰራችው እሱ እዛ የሀገር ቤት ባለ ሰው ቤቷን ወስዶ በወለደቻት አታ እንኳን አታ በወለደቻት ያን ሁሉ ሪከርድ ሰምታችኋል ብዬ አስባለሁ። እንደው ቲክቶክ እናትን እንደዚህ ስደብ እያለ የወለዳትን ልጅ እናቷን እንድብ ላይ ሰደበቻትን። የዝጋ ቃላቱን እራሱ ማውጣት ይከብደኛል። እናት በወለደቻት ልጅ ስትሰደብ፣ የሰባት ዓመት ልጅ ከዚህ ሄደች። በአራት ዓመቷ ነው የሰደበቻት ባሏ፣ የራሷ ባለቤት በራሷ ልጅ እንድበ እያለ ቃላት አስጸያፊ ቃላት ሲነገር ነበረ። ያን ሪከርድ አስቀምጣ ለሀቢባ ስታሰማት በጣም የሚገርም የሚገርም ነበር። ባሏን አቅርባ ያን ሁሉ ስትል ለምን እንደዚህ ታደርጋለች እያለች ስንቱን እንደዚህ ገንዘብ የተበላባቸውን እንደዚህ የተደረጉትን አቅርባ ፊት ለፊት ስታናግር ስታወጣጣ ነበር። በእውነት ለመናገር ከመንግስት በላይ እየሰራ ያለች ለስደተኞች ድምጽ የሆነች ሀቢባ ጀግና እህታችን ናት። እውነት ለመናገር ስለዚህ እሷ ቤት ለምን ይህን ያክል ሰው ይሰበሰባል በማለት የቲክቶክ ጡረተኞች ለምንኛ ቤትስ ፎሎወራችን እንደዚህ እኮ ነው። ለምንኛ ቤት ሰው አይመጣም በማለት የሷን ቲክቶክ ማዘጋት ይችለዋል ማለት ነው። አንድ ሚሊዮን ልገባ ያለ 900 ሺ ምናምን የሆነ ማለት ነው እና ለምን በዝልክ የማይሰሩትን ዝም ብለው በዘር በሃይማኖት የሚሉትን ሌሎቹ ለምን አይዘጉም እና ሀቢባ ደግሞ ከሃይማኖትና ከፖለቲካ የራቀች ነች። ለምን እዛ አልገባችም? ያንን ህዝብ ሰብስባ የምታወራው ስለዝን ነው ብለው እሷ። ታዲያ ለእህቶቿ አታንኳን ታቃላቸው። አህመድ የሚባለው ልጅ አሁን በቀደም ለታ በእሱ ላይ የተጎዳው ስንት ህዝብ ነው የረዳው። በባሏ ላይ በኒካ ላይ ኒካ አስራ እሱ ስር ቤት ገብቶ ትታው ሂዳ ባል የለኝም ብላ እንግዲህ አንጉድ ሁሉ ታሪክ ሰምታችኋል ባልና ሚስት ቀርበው እሷም ከሌላ ወንድ ጋራ ከዛው ከባል የለኝም ብላ ካገባችው ጋር እና ስንት ጉድ ነው የምንሰማው። የስንት ጉድ ቲዮሪ ሂስትሪ ነው የምንሰማው በእውነት እና የሀቢባ ቻናል ቲክቶክ ቻናሏ ሊያድግ ነው የሚገባው። ምክንያቱም የስንት ጉድን ስንት ጉድ የተሸፈነው ስንት ጉድ የምንሰማው በሀቢባ ቤን ነው። አንዳንዱ ሚስጥራቸውን ዝም ብላቸው የያዙ ምናምን እዝባት ተዋጡ ይባላል፣ ለነገው ህይወታቸው ይባላል። ይህን አስበውበት ነው የሚናገሩት። ምክንያቱም እሷ የለፋች እየለፋች እያለ እዛ አገር ቤት ተቀምጠው እሷ በምልከው ብር ሚስቱን እራሱ ዘንጦ ብር ላኪ እያለ ዝርሜዋን ጉልበቷን እየጨረሰቻለ ሴት እንደዛ እያደረገ በእሷ ላይ ሚስቱን ደርቦ ሌላ ሴት እንትን የሚልበት ነው። ይህ ሁሉ ታሪክ የብዙዎች ታሪክ ህይወት ነው፣ እና ይህ ስንቱ ንጉር ነው። ስንቱ ታሞ፣ ስንቱ በሽተኛ ሆኖ በእሷ ቤት የተረዳ ስንት ነው። በስደት አለም ታግተው ተይዘው በእሷ ቤት ተለምኖ አዳሯን እንቅልፏን አታ በስደት አለም ይሄን ብር ካላመጣህ ተብሎ ታስታውሱ ከሆነ አንድ ጊዜ ተቀምጣ አድራ ሲሰበሰብ ያደረው ስንቱ በሽተኛ ነው። ስንት ዶላር ተጠይቆ በኩላሊት በሽታ በስንት በሽታ ተብሎ እንትን የተባለ ይተረዳ። ስለዚህ እኔ ሀቢባ ቲክቶክ ለምን እንደዘጉባት ምን መሰላችሁ? ለምን በዚህ አይነት ደረጃ አትገኝም፣ ለምን በዚህ አትሰራም በሚል ነገር ነው እና ለምን እንደዚህ በዚህ ልክፋታችን ይሆናል። እውነት ሀበሻ የሚበልጠውን ሰው አይወድም፣ እንደሷ እንስራ ከማለት ለምን ትሰራለይ ብሎ ያንን ስኬታማ የሚያድ የሚሆን ሰውን እንቅፋት መሆን ነው። ለምን በእውነት በጣም ነው ያዛዘንቺ ማለኝ ያዘን ነው ሁላችን። ምክንያቱም የህዝብ ድምጽ ነው፣ ይሷ ብቻ አይደለም። እዛ ሄደው ህዝቡ የተጎዳው የተከፋው፣ የሚያለቅስበት የሚናገርበት፣ ከዛም በኋላ ከዛ ነገር ደግሞ እውነትን ይዞ አሜሪካው እንትናው ኢትዮጵያው በስንቱ ሀገር ነው ይሄንን ቲዎሪ ስንሰማ የነበረው እና ሚስት በባሏ ላይ ስደርብ ባል በሚስቱ ላይ ደርቦ ገንዘቧን ሁሉ ስንት ከነቤቷ ስደቱና ስለፋ የተወሰደባት ስንት ነው እያቀረበች ጀግና ናት። በእውነት ይሄ አው ህይወት መስዋዕትነት ያስከፍላ። እንደዛ አድረግሽ እንደዝ ተብላ ሪከርድ አውጥታ ፎቶ ለጥፋ ስትናገር ለምን ስማችን ጠፋ? በሚሉ ወረ በላዎች ምክንያቱም ይሄንን የሚያደርጉት በድብቅ አፈቀርኩሽ ወደድኩሽ እያሉ ብር ሲልኩላቸው እንደዚህ ነው እያሉ ባሎቻቸውም ይሄን ጉድ ሲወጣባቸው ለምን ይሄን እያወጣችብን ነው በማለት ቲክቶክ ዋን ሊያዘጉ ችለዋል። እና ይሄን ግጥም ያደረገው ወንድማችን ደግሞ ሁሉም ሰው ሪፖርት ሪፖስት ታደረገው ሁሉም ደግሞ ፖስት ታደረገው ቲክቶክ ይመልሰዋል። እሷን እንደዛ አድርጎ የሷን ስም ሜንሽን አድርጎ ይሄ የተገጠመላት ግጥም ሁሉም በቲክቶክ ላይ እንትን አድርጉት ብለው ነው እንትን ያሉት ማለት ነው። 300 ሺ ሰው 300 ሺ ሰው ከፖሰተው ሰው ማን ነው ስሙ ይለቅላታል የሚል ነገር ነው ቲክቶክ የእሷን እንትን ቲክቶኳን ይለቅላታል በማለት ነው ግጥሙን የሚያዘጋጀላት ማለት ነው በሱ አጋጣሚ ቲክቶክ ያላችሁ ሰዎች ሄዳችሁ እንትን ብትሏት አሪፍ ነው በእውነት እኔ እንደዚህ የተጎዱትን ሰዎች ስትረዳ ብዙ ልጆች ሲያለቅሱ ታመው ይህ ስንት ህይወት ነው አይናቸው ራሱ የአይነ ብሌ ናቸው ራሱ ይዛቸ ልጅ ታስታውሳላቸው ሀቢባ ነው ማን ነበር ስሟ አይኗ ራሱ ሊጠፋ ብሎ ስንት ተረድታ ሆስፒታል ገብታ ማየት የቻለችው ስንቶች፣ እና የረዳችው። ስለዚህ ለእሷ ይሄ አይገባትም በእውነት ሁላችሁም ፎሎ ያደረጋችሁ እንትም በሏት። የህዝብ ድምጽና በተለይ በስደቱ አለም ሆና ህዝቡን የምትረዳ የህዝብ ድምጽ የሆነን የህዝብ ድምጽ ሲያለቅሱ አልቅሳ መተው ቤቱ አልቅሰውባት፣ ተፈውሰውባት የሚሄዱበት ቤት ነው። እና ሰው ሲሰራ ልታበረታቱ እንጂ ልታዘጉ አይቻልም ብዬ ነው ማምነው። አመሰግናለሁ።